ሰማያዊ የሚያደራ ከለር አለ። እዚህ ጋር ሰማያዊና ፒንክ አለ የመሰለኝ፣ ያለው ማለት ነው ፆታ ነው። ፍሬው ያማረ ዘር እንዲሆንለት አባት ደስ ይለዋል ልጅ ሲወለድለት። አረ ቀለም ቀለም ቀስተይ አንቺ ድምፅተይ እኔ ምን ያገባኝ ይሁን ግን፣ የደስታይ ለመግለጽ ፈልጌ ነው። ለማንኛውም እንኳን ደስ አላችሁ አብርሸና ሩታ በዛሬው ዕለት እንግዲህ በዛሬው ዕለት የልጃቸውን እጾታ አውቀዋል ማለት ነው። የወንድ ልጅ እናት አባት ሆነዋል ማለት ነው። እንኳን ደስ አላችሁ እንኳን ደስ አላችሁ። እንግዲህ የገመተው ጋሻ ያልቅበት ወንድ ልጅ ይመስለኛል። እስከ ዛሬ ድረስ ከሷ ጋር ሐኪም ቤት አልሄድኩኝም አለ እኮ በልበ ሙሉነት፣ እንደ ፍረትም ሼምም ብጤ እንዶ ሳይሰማው ማለት ነው። ይሁን ግድ የለም ጽጌዬ፣ የኔ ፕሮግራም አድማቂ፣ የኔ ቀበጥ፣ የኔ ቅብጥብጥ ማለት ነው። እየቀበጠችባቸው ነበር ዛሬ። ለማንኛው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ጋሻ ያልቅበት እንግዲህ ወደ ግራ ወደ ቀኝ የሚን የሳር ከምትል ከዚህ በኋላ የወንድ ልጅ አባት ሆናል። ሰብሰብ ብብለህ ልጅህን አሳድግ፣ ትዳርህን ምራ። አሁ ዕሊማ ዛሬ በደንብ አድርጌ ነው የማወራው ማለት ነው። አሰላሙ አሌይኩም ወረህመቱላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለው። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለው። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ሆኑ። ከዚ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝ ልይና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለው። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ክንዶዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአቶ አያልቅበትና እንግዲህ የንግስቷ የሩታ ቪዲዮ ነው ማለት ነው። እንዳያችሁት እንግዲህ ተለያይተዋል፣ እንዶ ተጣልተው እኮ ተራርቀዋል፣ እያለን እያንዘራጣን፣ ብዙዎቻችሁ የነሱ መጣላት እና የነሱ ተለያይተናል ሲሉ እውነት መስሏችሁ ስታንዘራጡ የነበሩ ይኸው በዛሬ ዕለት የልጃቸውን ፆታ አውቀዋል ማለት ነው። አውቀዋል ደግሞ አሁንም እኮ ሊያዘናጉን እንግዲህ እንደ መለያየታቸው እናውቃለን። ሆኖም ግን የሁለታቸውንም ደስታ ስለሆነ ሁለታቸውንም ከፋፍለን ቅብርጥ ስዬ ምናምን እኛን ለማሳመን እኮ ነው አሁንም ማለት ነው የሚጥሩ። ተረተው እኛ እኮ ጀዝባ አይደለንም። ዋናው ግን ዋናው የልጃችሁ ፆታ ማወቃችሁ መደሰታችሁ እጅግ በጣም ደስ ብሎናል። የእናንተ ደስታ የእኛ ደስታ ነው። በተለይ ሩታዬ ዘጠኝ በሙሉ በሆድሽ የተሸከምሽዋ ያንቺ ደስታ ነው። እንፈልጋለን ማለት ነው እንደ ሴት ማለት ነው እኔ ያንቺ ፈገግታ፣ ያንቺ ደስታ ፈልጋለሁ። በዚህን ሰዓት የሚሰማሽ ስሜት እኔ ተሰምቶኝ ስላለፍኩት ማለት ነው። እናም እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ ማለት ነው። አሁን የልጅ አባት ልትሆን ነው፣ ጋሻ ያልቅበት ማለት ነው። ሩታዬንም የልጅ እናት ልትሆኝ ነው። ከዚህ ዝባዝንኬ ድራማችሁ ወታችሁ ትክክለኛ የሆነ የባለትዳርን የሆነ ጠረን ያለው ሽታ ያለው ወዝ ያለው ቪዲዮ እየሰራችሁ ብታሳዩን እጅግ በጣም ደስ ይለናል ማለት ነው። አሁንም ድራማችሁ ልትቀጥሉ ማለት ነው። የምታስመስሉት ነገርስ ሁለታቸውንም ያው ያሉበት ሁኔታ እናውቃለን። ባይራራቁ ጥሩ ነበረ። እርግጠኛ ነኝ ልጃቸው ያስታርቃቸዋል ትላለች ጽጌ ደግሞ ማለት ነው። አረ በህግ አምላክ እንዴ! በህግ አምላክ እንዴ! ምን ሆናችሁ ነው እንዴ? ህይወታችሁ ትዳራችሁ በሙሉ ድራማ ድራማ ድራማ። ድራማም ቅጥ አለው። የእናንተ ደግሞ የሚያስጠላ ድራማ ማለት ነው። እውነቴን ነው የምላችሁ። እኔ በተለይ በተለይ ጋሻ አልቅበት ዛሬ የሰራው ቪዲዮ ቲክቶክ ላይ የለቀቀው ቪዲዮ፣ ትናንትና በዩቲዩብ የለቀቀው ቪዲዮ እጅግ በጣም የሚያስጠላ ማለት ነው። እኔ አንድ ነገር ልንገራችሁ። እኔ ሁልጊዜ እናገራለሁ። በተለይ እናት አባት የሆናችሁ እናት አባት ለመሆን የተዘጋጃችሁ ለልጆቻችሁ ምን አይነት ቪዲዮ ነው የምታስቀምጡት? ምን አይነት ሜሞሪ ነው የምታስቀምጡት ማለት ነው። አሁን እናንተ በቅርቡ የልጅ አባት ልትሆኑ ነው። ዛሬ ጾታ አወቃችሁ ማለት ነው። ልትወልድ እንግዲህ የተወሰነ ቀናቶች ቢቀራት ነው ማለት ነው። ይህ ልጅ ተወልዶ ነገ ትልቅ ደረጃ ይደርሳል ወይም ደግሞ ትልቅ ይሆናል ማለት ነው። የእናንተ ሚሞሪ ምንድን ነው የሚያየው? እንደዚህ አይነት ብልግና፣ እንደዚህ አይነት ተራ የሆነ ነገር ማለት ነው። እውነት እኛ የወለድን ወይም ደግሞ ልትወልዱ የተዘጋጃችሁ ልክ እንደ አብርሃም እና እንደ ሩታ ማለት ነው፣ ነጌ ለልጆቻችሁ እጅግ በጣም አስቀያሚ የሆነ ሚሞሪ ነው እያስቀመጣችሁ የምታልፉት ማለት ነው። ነጌ ለልጆቻችሁ ትልቅ እንቅፋት አስቀምጣችሁ ነው የምትሄዱት ማለት ነው። አሁን የእናንተ ቪዲዮ ምንም የሚያዝናናም የሚያስተምርም ነገር የለም፣ እጅግ በጣም የሚያስጠላ ለልጆቻችሁ እንቅፋት የሆነ የሚያሳፍር ስራ ነው እየሰራችሁ ያላችሁት። ማለት አየህ አይደለ፣ እናትህ በዚህ እንስሳት እኮ እንዲህ ነበር ምሰራው አየህ አይደለ፣ አባትህ እኮ እንዲህ ነበረ እናትህን ቤት አስቀምጦ ከሌላ ሴት ጋር ነበር የሚዘለው ይባላል እኮ ልጃችሁ በትምህርት ቤት ማለት ነው፣ በጓደኞቹ አንገት እንዲደፋ ታደርጉታላችሁ ማለት ነው። ስለዚህ የገንዘብ ወዳጅ የዶላር ወዳጅ ሆናችሁ ነገ ልጆቻችሁን አትቅበሩ። የልጆቻችሁን አእምሮ አታበላሹ። በቃ ትክክለኛ ቪዲዮ ለመስራት ሞክሮ እኛ ጅላ አይደለንም። በቃ ሁሉንም ነገር እናውቃለን። ዛሬ መልካም ቲዩብ ማርያምን መድኃኒዓለምን ብላ እየማለች ነበረ። በዚህ ልክ አትምልም፣ በዚህ ልክ አትምልም። እውነቴን ነው የምላችሁ። ፕሮግራማቸው ነበረ የሁለቱን ቤተሰብ ተዋውቀዋል። ስለዚህ እናንተ ለማናደድ እናንተን እንትን ለማለት ነው ሩታንም እያስመሰለች ያለችው እንትና አብርሃምም እየሰራ ያለው አለች። እኔ በዚህ ልክ መልካም ምናልባት በሆነ ነገር ልትምል ትችላለች። ነገር ግን በዚህ ልክ ደጋግማ መድሃኒ ዓለምን ማርያምን ብላ በውሸት አትምልም፣ አትምልም። እውነቴን ነው ምላችሁ። ስለዚህ እኛን ለማሳመን አሁንም አትጋጋጡ። በቃ ካላችሁበት ነገርን ውጡ። አብርሃም እየሰራ ያለው ስራ በጣም ያስጠላል። በጣም ይደብራል። በቃ ከአንተ የማይጠበቅ እንዲህ በጣም የሚደብር በተለይ የዛሬ ቲክቶክ ላይ የተለቀቀ ቪዲዮ እኔ ቪዲዮ ልሰራበት ነው። የተሳቀቁት እኔ ለሰሩት ራሱ በጣም ነው እንትን ያልኩት ማለት ነው። ወላሂ ነው የምላችሁ። ገብተሽ ስሪ እንደዚህ እንደዚህ ተለቋል እኮ ምናምን። አይቼዋለሁ አላየሁትም አይደለም። እኔ ገብቼ አንደኛ ያየሁት ቲክቶክ ላይ እኔ ነኝ። ግን ያሳፍራል። በጣም ነው የሚደብረው ሴት ልጅ እንደዛ እግሯን በልቅጣ በእግሯ መካከል ወንድ ልጅ ገብቶ ሲተሻሽ፣ እንደዛ ምንድን ነው እናንተ የምታስተላልፈ ፍቅሬን ንገሯት እንደዚህ በሏት እያልከ ማለት ነው ም የትኛው ፍቅርን ነው የሚነገራት ማለት ነው። ሚስትህን አስረግዘ እዚች ጋ ቁጭ አድርጋ እንደተለያየ ሰው አክት እያደረግ በሴት ልጅ ላይ እንደዚህ መቀለድ ማለት ነው፣ በጣም ነው የሚደብረው ማለት ነው። እኔ ወጣቶችን ታበረታታለህ አብርሃም፣ በጣም ነው ማደንቅህ ማለት ነው። እኔ በዚህ ልቃወምህ አልችልም፣ በጣም አደንቅሃለሁ። ነገር ግን ሴት ልጅን የምትረክስበት መንገድን የምትፈልገው ነገር በጣም ነው የሚያስጠላኝ ማለት ነው። እኔ በሴቶች ካመጣሃቸው ልጆች ማለት ነው። ሰላም የምትባል ልጅ ናት እንጂ በስነስርዓት ቪዲዮ ሰላምና ትንሱ ማለት ነው። ሁለቱ ሴቶች ናቸው። በስነስርዓት ዩቲዩብ ከፍተህ የሰጣቸው ማለት ነው። ሌላው ስሩታ ወደ ሚዲያ ስታመጣት የፍቅር ጥያቄ ያስጠይቀ አመጣት ፍቅር ያንተ ፍቅረኛ ነኝ ብላ እስከምትሰደብ እስከ ቤተሰቧ ድረስ አሰደብካት። ይሄ ሁሉ ነገር ማድረግን ተገቢ አይደለም። ዛሬም ዛሬም ላይ ሄርሜላ እንደዚህ እየረከሰች እንደዚህ እየወረደች አገርን እያዋረደች ሴትን እያሰደበች ያለችው በአንተ በምሰጣት ስራ ነው የአንተ ስራ ነው ይህ ሁሉ ማለት ነው። እየፈለገም የአንተ ስራ ቢሆንም እሷም ይቺ በልቃጣ ይቺ ባለጌ ስድ ማለት ነው። እኔ አልሰራም፣ ሴትነቴን ዝቅ አላደርግም፣ ክብሬን አላዋርድም፣ ከገንዘብ ክብር ይበልጥብኛል ማለት ነበረባት ማለት ነው። ነገር ግን ክብሯም ሴትነቷ ዝርቅ አድርጋ ነው ከአንተ ጋር እየተበላቀጠችው ያለችው ማለት ነው። ስለዚህ ከእንደዚህ አይነት አስቀያሚና ከእንደዚህ አይነት ወራዳ ከወረደ ስራ ወጥተ ትዳርህን ለጥቀጥ አድርጋ በዙሪያዎች ካሉ እንደ ባለ ትዳሮች ጥሩ የሆነ ቪዲዮ ለመስራት ሞክር። በቅ ለመስራት ሞክር። ከዚህ በፊት እኮ የሆነ ባለትዳር ልጅ ነበረ እኮ አሁን ወልዶ የሴት ልጅ አባት ሆነዋል። የእሱ ጓደኛ ነው ማለት ነው። እንደዚ የተዝረከረከ ስራ ሲሰሩ ነው እነሱ ከነሱ ጋር የራቁት ማለት ነው። አንድ ሶስት አራት ቪዲዮ ሰሩ ታዋቂ ሆኑ ከነሱ ጋር ከዛ በኋላ እስከነሱ ህይወት ውልቅ ብለው ወጡ ማለት ነው። ለምን እነ አብርሃም የሚሰሩት ቪዲዮ በጣም የወረደ ነው። የባለትዳርን የሚመጥን ስራ አይደለም እየሰሩ ያሉት ማለት ነው። እኔ አሁን አብርሃም ብቻ አይደለም፣ እኔ ሩታንም መናገር እፈልጋለሁ ማለት ነው። ሩታንም አንቺ ትዳርሽን፣ ህይወትሽን፣ የትዳር ጊዜሽን በሙሉ በድራማ አጨርሽ። በቃ ጥሩ የሆነ ሚሞሪ ለመያዝ ሞክሪ፣ ለነጌ ለልጅሽን የምታሳዩ ጥሩ ነገር ማለት ነው። አሁን በእርግዝና ጊዜ ያሳለፍሻቸው ጊዜዎች በጣም የሚያስጠሉ በጣም የሚያናድዱ ቪዲዮዎች ናቸው ማለት ነው። ሶ ነጌ ለልጅሽ ምን አይነት ሚሞሪ ነው የምታሳየው? ምንድን ነው? በእንደዚህ አይነት ድራማ ነው ያሳለፍኩት ብለሽ ልታሳየው ነው? በቃ ከእንደዚህ አይነት ድራማ ውጪ እንዲህ አይ አልፈልግም እኔ ከአንተ ጋር እኔ ከአንተ ጋር እንደዚህ አይነት ስራ አልሰራም ስትዩ፣ ይህም ማሰራ ካልሰራሽ ከእኔ ጋር በእኔ ህይወት መውጣት አለብሽ ፈትቼሽ አለው ቢልሽ ራሱ ለምን ጥንቅር ብሎ አይቀርም? ህይወትሽን በሙሉ ትዳርሽን በሙሉ በድራማ የምታሳልፊው ማለት ነው። እንዲህ እውነቴን ነው የምላቸው። እኔ በጣም ነው የደነገጥኩት። መስቀል ቤተሰብ፣ ሁለቱንም ቤተሰብ ድግስ ተደግሶ ታርዶ ተዋውቀዋል። እግዚአብሔርን መድኃኔዓለምን ውሸት ነው ብላ መልካም ስትምል በጣም ነው የደነገጥኩት። ማለት ነው ወላይ ነው የምላችሁ። በጣም በዚህ ልክ መጋጋጥ ህዝብን ለማሳመን ማለት ነው። አሁን ራሱ ዛሬ በተሰራው ቪዲዮ ሩታ ፈገግ ብላ ስትስቅ እሱ ለማስመስል የሆነ በቃ ማለት የሆነ ኮስተር ለማለት ይፈልጋል ማለት ነው። በዚህ ልክ እውነት አታስመስሉ፣ ይደብራል ማለት ነው። ይደብራል አውቃለው፣ ሩታ እሱ እንደሚጫንሽ ማለት ነው በእሱ ትእዛዝ እንደምትጓዥ አውቃለሁ። ሆኖም ግን ይሄ ድራማ በህይወትሽ ዘመንሽን በሙሉ ትዳርሽን፣ እርግዝናሽን ዘጠኝ ወር በሙሉ በድራማ በውጣ ውረድ በጣም ነው የሚደብረው ማለት ነው። በዚህ ልክም ደግሞ ከሴት ልጅ ጋር እንደዚህ ሲጋጋ ሲላላጥ ዝም ብለሽ አቲ ነው የምለው ማለት ነው። ለማንኛውም ሰላማችኋለ አብዛለኝ ወዳችኋለሁ ባይ።